ናታን ወይስ ይፋት? ይሄ ለእኔም ጥያቄ ነው፣ ግን እኔ ይፋት ይመስለኛል። ይሄ የሴቶች አጋቹ ማለት ነው፣ ሴቶችም ስለሚያግት ይሄ የሰውን ህይወትም ለማበላሸት ወደኋላ የማይል ሰው ነው እና እኔ ሁሉም ነገር አድርጓል አይታቸዋል፣ ቪዲዮ ቅጂም አለው እና ቤዛ ከናታን ብትወርዶ ጥሩ ነው እና የሰውን ህይወት ከምታበላሽ የራሱን ማስተካከሉ የተሻለ ነውና ብቻ ይፋት የአቶ መስፍን ገዳይ ይመስለኛል። እንደገና ደግሞ የቤዛንም ህይወት ነው ያበላሸ ሰው ነው። ያ ጊዜ አይታችኋል ቪዲዮ ላይ ትዝታ እያስታወሰች ነበርና እሱ ቤዛ እየወደደችው እና ቤዛ ዝም ብላ ነው በሰው ነገር ድርቅ ያለችው እንጂ ናታን የሱ አይደለም እና ዛሬ ደግሞ ለኤፍራታ ነግሮ ነበረ ባለፈው ሁሉ ነገር ስለ ቤዛ ቤዛ ፍቅረኛ እንዳሆነች በጣም እንደምንዋደደው ምናም ብሎ ነግሮታልና እሱ ደግሞ ኢፍራታ መታ በቃ ኢፍራታ ዛሬ በጣም ነው ያስደሰተች፣ እንትስ ጮክ ብላ ጎበዝ ሆኗ ስትናገር፣ ቤዛ ኤፉ ላይ አትጫወትም ካሁኑ በኋላ ከይጎታ ማውጣት አለበት። እና ኤፍራታ ላይ ብዙ ነገር አድርጋለች፣ ቤዛ ማለት ነው። ብዙ ነገር የኤፍራታ ህይወት አበላሽታለች። እሱም የምትወደው ሰው አሳትታል፣ አሳጣችሁ ማለት ነው። አሁን ናታን በጣም ወዳታል፣ ኤፍራታም እንደዛው ናታም በጣም ትወደዋለች። እና ለጊዜው ግን አንድ ላይ ይሆናሉ፣ በስተ መጨረሻ አንድ ላይ ይሆናሉ። አሁን ቤዛ አርግዣለሁ ከናታን። እያለች ይሄ ዘዴ ነው። ይሄ ናታን ልታስረው ባሎ ልታረጋ ነው ልታረግ መፈልጋ እንጂ ከናታን አላረገዘችም እሷ ምክንያቱም ያቀን አሳክራ ነው ይሄ ነገር ያደ እንትን ሰበብ ያደረገችው እንጂ ናታን ምንም ያደረገ ነገር አይመስለኝም። እና እፍራታም ተናገረችው በቃ ከአሁኑ በኋላ ናታን እንድትጎጂ አልፈቅድልሽም ብላለች። ናታን ትጠብቀዋለች ማለት ነው። ሁሉም ነገር እንደ ሰምቻ ያለው ስለ አንቺ ከይፋት የሚባለው ሰውዬ ጋራ ግንኙነት እንዳላችሁ፣ ፍቅረኛሽ እንደሆነ እዚ ደግሞ አለ። ናታን መኖር አልችልም ብለሽ ብዙ ነገር አድርገሻል። ብዙ ድራማ አድርገሻል። ዜና ይወጣ አባላሽ ትሻል ካሁኑ በኋላ አንቺ በቃ ከህይወቴ ውጪ ልኝ፣ ብላለች እና እፍራታ ዛሬ ጎብዛለች፣ ተናግራለች። በቃ አሁን የፈለገ ነገር ይምጣ እኔ አላለቅስ፣ የዱሮ እፍራታ የለችም፣ ከአሁኑ በኋላ እናገራለሁ ብላለች። ጎብዛለች። እፍራታ ዛሬ በጣም አስደሰተች። ብቻ የእፍራታ ጥላት እየበዛ ነው። ቤዛም በጣም አሁን እፍራታ ላይ በጣም ብዙ ነገር እያደረገች ነው። እፍራታ ለማየት እራሱ አትፈልግም፣ ግን እህቷ ናት እኮ አሁን ቤዛ እኮ ብቸኛ ናት። ይሄ ይፋት የሚባለው የሴቶች አጋች ጥሩ ሰው መስሎ ቤዛን ሊጎዳት አስቧል። እሱም ብዙ ነገር አለው፣ የድሮ ቪዲዮ ቅጂ ያለው በዚህም ሊጎዳት ይችላል። አሁን ደግሞ የምር ከይፋት ካረገዘችው ቤዛ ይሄ የሱ ስራ ታውቃለች፣ ምን እንደሆነ ሴቶችን እያገተ የማያስደፍር የነሱ ገላችን ያሸጣል ማለት ነው። ብር ግን የሚወስደው ይሄ ሰውዬ ነው፣ እና ከንደዚህ አይነት ሰው ላይ ካረገዘች ራሱ ለልጅም ለእሷም ጥሩ አይደለም። ሌላ ደግሞ የእሷ አሁን ቤዛ ድርጅት አላት፣ አባቱ ሞቷል፣ በዚህ ሉሊት አለች እና አሁን የእሱ ፍላጎት ቤዛን ወዶ አይደለም። በፊትም እሷ ያለቀሰች። አልጋ ላይ ራሱ የፈለገ ነገር ያገኘው ነገር አግንቶ ከዛ በኋላ አልፈልግሽም፣ ላይሽ አልፈልግም ከአሁኑ በኋላ ብሎ ነው ይሸኘው። ስትናፍቅኝ ብቻ ደውልልሽ አለው ነው ያላት። አልፈልግሽም ብሎ ነግሯት፣ እኔ ያለ ጥፋቴ ለምንድን ነው የጠላኝ ብላ ቤዛ ስትጠይቅ፣ ራሱ በቃኝ ብሎ ነው ራሱ ምትተው የለህ። ዛሬ ደግሞ ለድርጅቱ ስል ቤዛ እንፈልግሻለሁ የኔ ቆንጆ የኔ ማር የኔ ምን አቅጥር ስዬ እያለ እያስመሰለው ነውና፣ እሷ ደግሞ የምትፈልገው ናታን ነው። ናታን ደግሞ ልታገኙ አትችልም። ምን አይነት ውስብስብ ሕይወት ነው። በዚህ ቤተሰብ የላትም፣ በዚህ ጸባይ የላትም፣ በዚህ በድርጅቱ ብቻ፣ በንብረቱ ብቻ፣ በቤቱ ብቻ መከታ እያደረገች ነው። ግን ኤፍራታ አንቺ ምን አለሽ? ከኔ እኩል መሆን አትችም ለናታም ልናተን ለአንቺ አይጋባም፣ ምክንያቱም አንች ምንም የሌለሽ ዳሳው ነሽ፣ ምንሽ ምንሽ እያለች ነው። ግን የፍራተ ብዙ ነገር አላት። አንደኛ ፈጣሪዋን ትፈራዋለች። ፈጣሪዋን ስለምትፈራ ሰው ላይ ደግሞ መጥፎ ነገር አታረግም፣ ለሰው መጥፎ ነገር አታስብም። የራሷን የሆነ ራሱ ለሰው ብላት እየተወች ነው። አይታቸው ቤዛ የራሷ ፍቅረኛ የምትወደው ሰው እያለቀሰች። ልቧ እየተሰበረ ለቤዛ ሰጠችው። እህቴ እንድትጎዳብኝ አልፈልግም፣ አባቴ የምለው ያሳደገኝ ሰው ለእኔ እንዲያዝብኝ እንዲያዝንብኝ አልፈልግም ብላ አሳልፋ ሰጠችው። ከዚህ በላይ ምን ምን ምን ሀፍት ነገር አለ? ይሄኮ ቤት፣ ድርጅት፣ ባንክ ባንክ፣ መኪና ይሄ ሁሉ እኮ በአንድ ቀን እኮ የሚጠፋ ነገር ነው። ንብረት እኮ በአንድ ቀን ይጠፋል። ግን ህሊና ሁሌ በቃ ህሊናችን ጥሩ ከሆነ እኛ ሀብታምነን እና እንደዛ አላሰበችም ቤዛ። የቤዛ አስተሳሰብ ይሄ አይደለም። እና ከባድ ነው ብቻ እንደዛ ነው። የፍራታ ደግሞ ተወዳጅ ናት። ማንም ሰው ይወዳታል። ረጋ ያለች ልጅ ናት። ሌላ ደግሞ ሉሊትም የፍራታ እንጣምዳለች። በቃ የፍራታ ቤዛ እንደዛ አሁን ገኒ እየነቃች ነው። ልጄን እስከሚገሉ አልጠብቅም እና ስትመለስ እነግራለሁ እነግራታለሁ፣ እናትሽ ነኝ፣ ከተቀበለችኝም ከጠላችኝም እኔ ይቀበላታለሁ ብላለችና ወስናለች። እንደዚህ ከሆነ ልጄን እያየው እንዲገሉብኝ አልፈቅድም ብላለች ገኒ። ጥሩ ውሳኔ ነው። በቅርብ ጊዜ ገኒና ኤፍራታ እናትና ልጅ እንደሚሆኑ ነው እኔ ተስፋ አለኝ። ጥሩ አድርጋለች። ይሄ ጥሩ ውሳኔ ነው፣ የምር ከዛ ቤት ካልወጣች ኤፍራታ ብዙ ነገር ይፈጠራል። ብዙ ነገር ለህይወቷ ራሱ አሳጊ ነው። ምክንያቱም በዛም ኤፍራታ የሆነ ነገር ለማድረግ ወደ ኋላ አትልም። አይተናል እኮ ብዙ ነገር። አሁን ደግሞ እዛ እስር ቤት ሆኖ ራሱ ናታን ስለ ኤፍራታ ስለሚያስብ፣ እኔ አሁን ምን ላድርገው እኔ የእሱ ልጅ ሆዴ ውስጥ ተሸክሜ እሱ ግን ፍራታ የፍራታ ያስባልና እያለች ነው። ይሄ አሁን ቀን በቅናት ተነሳችው ልትገሎም ትችላለች። በዛ ብዙ ነገር ታደርጋለች። እና ሉሊትም እንደዛ ሉሊትም እንደዛ ሉሊትም ጫካኝና ሰው ለብር ብላ ሰው ታጠፋለች። አሁን ደግሞ ለከዚህ ሰውዬ ጋራ ከይፋት ይሄ የሴቶችን የሚያግት ሰው ሰውዬ ጋራ የራሱ ለመስራት ተስማምታለችና የባ አሁን ለፉዬ ጥሩ አይደለም እዛ ቤት መሆኑ ማለት ነው። ገንዬ እዛ በደስታ ወንድሙም እየጠበቀ ነው። መቼ ነው እህቴ ከኔ ጋር የምትሆነው እያለ አይን አይኗን እያየ ነው። እና ብቻ እንደዛ ነው። በቅርብ ጊዜ ወይ ወንድሙ ወይ ገኒ ይሄ ነገር እንደምነግሩ ተስፋ አለኝ ማለት ነው። የፉዬ ደሞ ምንድነው ናታን ናፍቆኛል እያለች ነው። ህዴሹ የኔ ውድ እሱ ከዛ እሱ ከዛ ወጥቶ አንቺ ጋር መምጣት አይችልም፣ እስር ቤት ነውና እሱም እንደዛ እኮ እፍራታ ናፍቀኛለች፣ እሷ ካሌለች እኔ ባዶኔን ብሏል። ሺ ሰው እዛ ብመጣ ምንም አይመስለውም፣ ግን ሰው በመጣ ቁጥር እፍራታ ናት ብሎ ነው የሚሄደው። ፈገግ ብሎ ሲሄድ ሌላ ሰው ሲሆን ያዝናል። እና አንድ ቀን እንኳን ሄደሽ ወይ በቅርብ ቀን ሄደሽ እንደምታይ ተስፋ አለኝ እና ምንም ብፈጠር ምንም ምንም ብትሆኑ ምንም ብትሆኑ አንድ ላይ እንደምትሆኑ ኑ ተስፋለኝ። ምንም ጥላት ብበዛ ጥላቶቻችሁ ብበዛ ምንም ቢያደርጋችሁ ይሄ ሁሉ አልፋችሁ አንድ ቀን ደሞ የደስታ ባለቤት ትሆናላችሁ። ቤዛ ደሞ የራሷን ታገኛለች፣ እና ቤዛ ደግሞ አንድ ቀን ዋጋውን ትከፍላለች። አሁን ሰው ማንም ሰው አስፈልገኝም የምትለው ነገ ብቻ ነው ሆነና ስታለቅ ስታላችሁ ገኒ እኮ ብላለች፣ ግን ኔ ለምከረሽ እንደና ብላ ነግራለች እና ዛሬ አንቺ ብቸኛው እህትሽ ኤፉዬ ናት። ስለዚህ ምንድነው በእጅ የያዙት ያዙት ነገር እንደ ወርቅ ይቆጠራል ብላ ነው የተረተችው። እና እውነት ነው፣ ይሄ ቤት ሰው ከሌለበት ባዶ ነው፣ ያስጠላል። እውነቱንም ያስጠላል። ሰው ከሌለ ቤት ብቻ፣ ሀብት ንብረት፣ ምንም ማረግም። ስለዚህ ቡናጌ ይቆጫታል። ኦኬ በቃ እንደ እኔ ኤፉዬ ሄደሹ የምትወጂኝ ሰው ማየቱ ጥሩ ነው፣ ነው የሚለው እኔ እሱ እርፍት ያገኛል እዚያ እስከሚወጣ እንኳን። እንደዛ ነው እሱም ደግሞ ፍራታ፣ እኔ ገዳይ እንደ የአባቱ ገዳይ እንደሆንኩኝ እያሰበች ነው። እኔ አላመነችኝ ብለዋል፣ ታምናለች። አንድ ቀን አንድ ሄደሹ ብትነጋገሩ ቤተሰቦች ያመሰግናሉ። እስኪ ላይክ ላይክ አድርጉ፣ አበረታቱን። ይህ ቻናል የእናንተ ነው። አመሰግናለሁ። ክፍለ ሃያ ዘጠኝ እስከሚለቀቅ በጉጉት እንጠብቃለን። ደህና ሁኑ ቻው።